ሀይሚ ተልከሰከሰች፣ ሀይሚ ተልከሰከሰች። ሀይሚ እንግዲህ ከዳኒ ጋር እጅ ተፈንች እየተልከሰከሰች ተይዛለች፣ እየደባበሳት ሼራ ምናምን እየሳበ ተገንታለች ማለት ነው። እኔ ምንድን ነው የዘር ነው፣ እንዲህ ነገር የዘር ነው። እንዲህ አብረሽ ወይ ወዲያሯሩጠዋል። ይህን ችክ አንቺ ደግሞ ይህን የመሰለ ብሩኬን የመሰለ የብረት መዝጊያ የሆነ ቆንጅዬ ልጅ ሰተነሽ አድሎሽ ፈጣሪ ከላይ ከላይ ከላይ ሰጥቶሽ፣ እንዴት አንቺ እንዴት እንዴት ተሰርቂያለሽ? እንዴት ከብሩኬ ላይ ቺት ታደረጊያለሽ? እኔ በጣም ግርም ነው ያለኝ። እቺ አስር ኪሎ ደግሞ እቺ አስር ኪሎ የሆነች ዳኒ የምትባል ምንድን ያነሳሳሽ ለመስረቅ፣ ከብሩኬ ለመቀማት? ምንድነው፣ ምንድን ነው ከብሩኬ የምትፈልገው? አንተ አንተ ዳኒ አሮስቶ ሮስቶ የምትባለች ለማንኛውም ገርሞኛል። እች ወጠጤ የልቧን እየሰራች ነው በመሀል እየገባች እያበጣበጠች ብሩኬና ሀይሚን ለማለያየት ብዙ ነገር እየሞከረች ነው። የጣፈጠው ነገር አለ ጣፍጦታል። ባይጣፍጠው ኑሮ እንደዚህ አያደረግም ነበር። ሶ ሲ በራሱ ቆንጆ ናት። የሱ ችግ ለምንድን ነው ከሀይሚ የሚጣፍጥ ነገር ምንድን ነው? የተለየ ነገር ያገኘው እኔ እውነቴ ነው። በጣም እያደረክ ያለው ነገር ጥሩ አይደለም። ለካ ባለፈው እቺኔ ወጠጤ አስር ኪሎ ብሩኬ ብድግ አረገና መሬት ላይ ጣላት። ከመሬት ከጣለ በኋላ እዛው ላይ ሽት ሽት አረገና ትንሽ አሻሸና እንዳይመታት አሳዘነችው። ከዛ እንደገና ልክ እንደ ሕፃን ልጅ ብድግ አረገና አቋማት። መጀመሪያ ብድግ አድርጎ መሬት ላይ ለተማት፣ ከዛ ደግሞ ብድግ አረገና እንደገና ለተመና፣ እንደገና ብድግ አርጎ አቋማት። እና ምንድን ነው ምንድን ነው ጎዳችሁ፣ ምንድን ነው ጎዳችሁ አልገባኝ እኔ እና ብርሽን እያልኩ እንደገና፣ እናንተ ደግሞ በዚህ በተለያየ ጉድ ትመጡብን። አረተው አረተው፣ ሀይሚ አሁን ላንቺ ብሩኬ አንሶሽ ነው? ብሩኬን የመሰለ የብረት መዝጊያ የሆነ እናቱ ደጋግማ ትውለድ፣ ቆንጆ እኮ ነው። ይሄን የመሰለ ቆንጆ ቺክ ይዘሽ አሁን ከዳኒ ጋር ከዚች ወጠጤ ጋር እንደገና ዘቅዝቀሽ አሁን መተኛትሽ ጥሩ ነው መጋደመሽ ጥሩ ነው ቤተሰብ አሁን እስኪ ንገሯት አሁን ከዳኒ ጋር ከዳኒ አሮስቶ ነው ሮስቶ ጋር እንዴ ዳኒ እኮ ከወሪዋ ውጭ እኮ ሌላ ምን የሚታይ ነገር የላት ወሪዋ ጎበዝ ናት እናችሁ ወጠጤ እያባለገች ነው የምትገኘው ሃይሚን እኔ አንዳንዴ ምንድን ምንድነው ይቅርታ አድርጉልኝ እንጂ ቤተሰብ ይሄ ነገር የዘር ነው እንዴ ኤፍሬምም ተደብቃ ቸብ ቸብ ታደርጋለች እንዴ አብርሽ እንደምታዩት ነው። በቃ አንዴ ያችን አንዴ ያችን አንዴ ያችን በጣም ብዙ የሩጫ ታሪክ እያሳየን ነው። ብዙዎችን እየቀማመሰ ይሄው በራሱ ህይወትም ብዙ ነገር ፈጥሯል። አሁን ደግሞ ትንሽ እህቱ ደግሞ ደህና እያልናት አሁን በዚህ ጉዳይ ከዳኔ ጋር ተኝታ ስትገኝ ተኝታ በሉት። ተኝተው ነስተው እንደሆነስ ተቀምጠው ነው ያየናቸው። ግን ተኝተው ተቀምጠው ቢሆንስ እንደገና ሲጨርሱ ተቀምጠው ቢሆንስ ሚለውን ማሰብ ያስፈልጋል። ስማን ሰላሰል ማሰብ ያስፈልጋል። ቤተሰብ እና ቤተሰቦች ለማንኛውም ገርሞኛል። ሀይሜን ረፍ ይበሏት። ከዳኒ ጋር ያላትን ግንኙነት ብታርቅ ጥሩ ነው። እኔ እንደኔ ነው፣ እንደኔ እንደምክር ከዳኒ ጋር ያላትን ቅርርብ ብታርቀው ደስ ይላል። ምክንያቱም እንደ ብሩክ ያለ የዋህ ቆንጆ የሆነ የትዳር አጋር የፍቅር አጋር አታገኝም እና ምከሯት፣ እንምከራት እኔ እተቻለሁ ዙሬ መክራለሁ። እንዲህ ነው ባህሬ እና ውድ የኤፊሾው ቤተሰቦች ምከሯት። ኮመንት ላይ የመጣችሁ በቂሽ ነው ብሩኬ፣ ከብሩኬ ጋር ጸንተሽ ብትኖሪ የተሻለ ነው። እንደዛ ወንድምሽ አትምዘላዘይ በሏት፣ በሏት እንደዛ ብላችሁ ምከሯት። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ዋ እኔ ደግሞ በጣም ስናደድ ይሁላችሁ። ወዝ በወዝ ነው መሆኑ ታያላችሁ። ወዝ ወስ ቦስ በጣም ተናድቻለሁ። ለምን ብሩኬን የመሰለ የብረት መዝጊያ የሆነ ቆንጆ ፍቅረኛ ይዛ ለምን ከዚች ወጠጤ ጋር ተጋድማ ተገኘች የሚለው በጣም አበሳጭቶኛል። እኔ እውነት ነው ብዙ የማርያም ቋሞችም እያለቀሱ ነው። እና ከዳኒ ጋር ያላትን ግንኙነት ብታረግ ጥሩ ነው። እስካሁን የኮመኮመውን ኮምኩሟል። በቂ ነው። ከዚህ በኋላ ግን ባይኮመኩም ጥሩ ነው። የዋህ አድርገው ብሩኬን ባት ጎዳው፣ ደስ ይለኛል። ለማንኛውም ወዳችኋለሁ፣ አፈቅራችኋለሁ ውድ ኤፍሾ ቤተሰቦች። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይ በማድረግ ቤተሰብ እንድትሆኑ በአክብሮ ተጋብዛለሁ። ይህ ኤፍሾው ነው። በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆንላችሁ። እዚህ ሀገር አሁን ሙቀት ነው፣ በጣም ሙቀት ነው። ለዛ ነው እንደዚህ ዋይ ዋይ ሲ ዋይ በጣም ሙቆኛል፣ እንደምታዩት ነው እና በዚህ ሙቀት አሁን ተናድጄ ነው ወጥቼ ቪዲዮ ምሰራላችሁ። የመወዳቸው ማከብራችሁ። መልካም ጊዜ ሆኖላችሁ። በሌላ ቪዲዮ እንገናኛለን። ላይክ ማድረጋችሁ እንዳትረሱ፣ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ባባይ ባባይ።